እንዴት ናችሁ? እውነት ለመናገር እንዴት መጀመር እንዳለብኝ ምናምን ራሱ ጠፍቶብኛል። ግን እንደ በፊቱ መተናል መተናል መተናል መተናል መተናል መተናል። እንዴት ናችሁ? በረከት ፊስ የተከስተነኝ እንደዛ የሚል አይመስለኝም። ግን ያው መተናል። ግን ቆይ እንደዚህ እናደርግ፣ ወደኋላ እንመለስና፣ ያኔ ለመጀመሪያ ጊዜ ዩቲዩብ ቪዲዮ መስራት ስጀምር እንዴት ጀመርኩኝ፣ ከዛ በኋላ ለምን አቆምኩኝ፣ ከዛ በመሃል ምን ተፈጠረ አሁን እዚች ጋ ምን ልንሰራ መጣን የሚለውን ወደኋላ እንመለስእና እንመለስና ከዛ ጀምረን እኒው የመጀመሪያውን ዩቲዩባችንን ለመክፈት ያሰብነው በ2009 ዓመተ ምህረት ነበረ ያ ማለት ከ8 ዓመት በፊት ማለት ነው። በጣም ረጅም ነው። የዛኔ እንደ መሰላችሁ ቲም ነበረን የሆነ ቲም አቋቋመን እና ቲም ነበረን። ከዛ ለቲማችን ስም ስናወጣ የሆነ የቲማችን ስም ሀገርኛ እንዲሆን ፈልገን ነበረ እና ስም ምናምን ነገር እየፈለግን እያለ ምን አይነት ስሞች መጡ መሰላችሁ? ይሄ በራምበራስ ደጃዝማች፣ ሻምበል ምናምን፣ እንደዚህ የሚባሉ አይነት ስሞች መጡ። ከዛ በኋላ ግን የሆነ ከንትኑ ጋር በደንብ አልሄደልን። ሁለተኛ ስም ፈጠርን እና ከኢትዮጵያ ኢትዮ የምትሏን ፓርት ወሰድን። ከዛ አቢሲኒያ የድሮ የኢትዮጵያ መጠሪያ አቢሲኒያ አልነበረ፣ አቢሲኒያን ወሰደን እና ኪክ ጨመርንበት እና ኢትዮ አቢሲኒያ ኪክ ሆነ ማለት ነው። ኪክ የምትለው የመጣችው ለምንድን ነው? የቻናላችን ኮንተንት ይሄ የውጮቹን አይታችሁ ከሆነ ሉፕ ኪክ ወይ ደግሞ ፓርካወር ምናምን የሚባሉ ስራዎች አሉ። የዚ አይነት ኮንተንት ነበረ የምንሰራ የነበረው። ቲማችን እንደዛ ስለነበረ ኢትዮ አቢሲኒያልን እና ኪክን ጨመርንበት ማለት ነው። እና በጣም ያበደ ቲም ነበረን። በጣም በቃ ጎበዝ ጎበዝ የሚባሉ ልጆች ተመራርጠው ምናምን የገቡበት ስራ ነበረ። ከዛ በኋላ ልምምድ ምናምን ነገር ጀመርን። ግን ምክንያቱ ምን እንደሆነ አላቅም። በደንብ ዩትዩብ ቪዲዮ መቅረጽ ሳንጀምር፣ ወይ ደግሞ አፕሎድ ማድረግ ሳንጀምር ቲማችን ተበተነ ማለት ነው። ቲማችን ከተበተነ በኋላ ቀጣዩ እቅዳችን የነበረው ምንድን ነው? ወደ ራሴ እቅድ መምጣት ነበረ። የመጀመሪያው እንደ ቲም ስለነበረ፣ አሁን ግን በራሴ መንገድ መሄድ እንዳለብኝ ተሰማኝ ማለት ነው ሶ የመጀመሪያ ወደ ራሴ ስመጣ መጀመሪያ ልናደርግ የፈለግነው ነገር ምንድነው፣ ስም እንደ ክሬት እናድርግ ወደሚለው መጣ እና እኔ ምን አይነት ስም መስጠት እንዳለብኝ ግራ ገባኝ። ከዛ በኋላ ብቻ ስናስብ ስናስብ ምን አይነት ነገር መጣ መሰላችሁ? ብዙ ታለንቶች አሉኝ። የሆነ ምግብ መስራት ይችላለው፣ ብዙ አይነት ምግብ ስላችሁ፣ በጣም ብዙ አይነት ምግብ ማለት ነው። ከዛ እንደገና ስዕል መሳል ይችላለው፣ እንደገና በዚህ በኩል ስፖርት አለ ምናምን ነገር እነዚኞቹን አንድ ላይ አቀነጃጅተን የሆነ የሆነ አይነት ነገር ለምን አንፈጥርም ስንል ታለንት የምትለዋ ነገር መጣች ማለት ነው። ከዛ በኋላ ለምን ቢኬ ታለንት አንለውም ተባለ እና ቢኬ ታለንት የሚል ቻናል ተከፈተ። ከዛ ቪዲዮ መስራት ጀመርን ማለት ነው። ግን የዛን ሰዓት ላይ ቪዲዮ መስራቴን ብቻ ነው ያየሁት እንጂ ስለምንም ነገር እውቀቱ አልነበረኝም። በቃ ዩቲዩብ እንዴት እንደሚሰራ አላቅም፣ እንዴት ኤዲት እንደሚደረግ አላቅም ስለ ኮፒራይት ምናምን ነገር ምንም አውቀው ነገር አልነበረም። በቃ የታየኝ ቪዲዮ መስራት ነው መልቀቅ ነበረ። ሶ የተወሰኑ ቪዲዮች ሰራውኝ። የቪዲዮ ኳሊቲው አሪፍ አይደለም፣ ሳውንድ ኳሊቲው አሪፍ አይደለም፣ ግን ዝም ብዬ ሰራ ነበር እና ሙዚቃ ሁላ ድንገት ስሰማው የወደድኩት ሙዚቃ ካለ አምጥቼ ባክግራውንድ አድርጌ ነበር ሰራው የነበረው እና ኮፒራይት በኮፒራይት ተጥለቀለኩት አትበሉ። ከዛ የተወሰነ ጊዜ ቆየውኝ እና የተወሰኑ ነገሮች እየገቡኝ ሲመጡ የመጣልኝ ሀሳብ ምንድ ነው? ያንን ቻናል ዘግቼ እንደገና እንደ አዲስ ከዜሮ መጀመር እንዳለብኝ ገባኝ። ሶ ያኛውን ቻናል ሙሉ ለሙሉ ዘጋወትና ድጋሚ እንደገና ሁለተኛ ቢኬ ታለንት የሚል አዲስ ቻናል ከፈትኩኝ ማለት ነው። ሁለተኛውን ቢኬ ታለንት ስከፍት ከመጀመሪያው የተወሰኑ የሆኑ ነገሮችን አሻሽዬ ነበረ፣ ግን ያም ሲሆን ያን ያህል ፐርፌክት አልነበርኩኝም። መቀርጽ የነበረው በስልክ የነበረ ብዙ ኔክ ማይክ አልጠቀምም። ግን አንድ በጣም ያሻሻልኩት ነገር ምን ነበረ መሰላችሁ? ሙዚቃ ዝም ብዬ ያገኘትን ሙዚቃ አልከትም ነበረ፣ ኮፒራይት በጣም መጠንቀቅ ጀመርኩኝ። ከዛ በኋላ የተወሰኑ አሪፍ ሆነልኝ። እና በመሃል ምን መጣ መሰላችሁ ከአንዳንድ ሰዎች ጋር ተዋወኩኝ እና ከሆነ ልጅ ጋር ብቻ አወራን እና እሱ ዩቲዩብ መጀመር ይፈልግ ነበረ ግን አንድ ላይ መጀመር እንፈልግ ነበረ ኦሬዲ የእሱ ሀሳብ ነበረ ግን የእሱ ሀሳብ ምንድን ነው የነበረው እኔ ዩቲዩብ መጀመር ከፈ ካለብኝ በሃይ ኳሊቲ ነው በቃ በትልቅ ካሜራ በማይክ ምናምን በቃ በጣም ፐርፌክት በሆነ መንገድ ነው የምጀምረው እና ያ ካልሆነ የመጀመር ሀሳብ እንደሌለው አይነት ነገር አወራ የእኔ ሀሳብ ደግሞ የነበረው ምንድነው እጄ ላይ ባለው ነገር እጅ ላይ የሆነች ቴክኖ ስልክ ነበረች። ሰው በሱ መጀመር አለብኝ አይነት ነገር ነበረ። አሁን ላይ ሆኜ የሳስበው የሁለታችንን መንገድ ትክክል ነበረ ነው ገብቷቸዋል። የሁለታችንን መንገድ ትክክል ነበረ። የእሱ መንገድ ፕሮፌሽናሉን ፐርፌክቱን መንገድ ተጠቅሞ መሄዱ ህዝብ ጋር ያደርሰዋል አይነት ነገር ነበረ በቀላሉ መንገድ። የኔ ደግሞ የሆነ ነገር እስኪኖረኝ ድረስ ቁጭ ብዬ ከምጠብቅ ባለኝ ነገር ልጀምር። የኔ አሪፉ መንገድ የነበረው ምንድን ነው የዛን ሰዓት ሁለተኛውን ቢኬታለንት ስከፍት የተሻሻሉ ነገሮችን መስራት ጀመርኩኝ። ከሆኑ ሰዎች ጋር ምናምን ነገር ተዋወቅኩኝ። ከዛ በቪዲዮ ላይ በፕሮዳክሽን ትልልቅ ስራዎችን መስራት ጀመርኩኝ። ከኬንያዎች ጋር ምናምን ነገር ተዋወቅን። ከእነሱ ጋር የሆነ የኢንተርቪው ቪዲዮዎችን ምናምን በቃ እንደዛ መስራት ጀመርን። የማስታወቂያ ስራዎችን ምናምን መስራት ጀመርን። የሪል ስቴት የአፓርታማ ማስታወቂያ ምናምን በቃ እንደዚህ ወደ ቢዝነሱ አለም ገባን ማለት ነው። ሶ ወደዛ በጣም እየተሳብን ስንሄድ በቃ ዩቲዩብን በጣም ችላ እያልነው መጣን መጣ። ምክንያቱም የገንዘቡ በለጠብን ማለት ነው እዛ ጋኛ የሆነ ያ የመጣው እንትን ለእኛ በጣም ትልቅ ነገር ነበረ። በቃ የሆነ በጣም ትልቅ እንትን ነበረ ለእኔ ማለት እና ወደዛኛው በጣም ተሳኩን። ከዛ በኋላም በመሀል የፊልሙ መጣ የፊልም ስራው መጣ። የፊልሙ እያለ ድረስ ኦልሬዲ እናንተ ታውቁታላችሁ። ከዛ ፊልሙ ላይ ከመጣም በኋላ ግን ከዛ በላይ ዩቲዩቡ ላይ መቆየት አልቻልኩም። በቃ ፊልሙ ከምላችሁ በላይ በጣም ቢዚ ያደረገን በቃ በጣም ያዘን እና ሙሉ ለሙሉ ዩቲዩብን ተውኩትና ወደ ፊልሙ ፎከስ አደረኩኝ ማለት ነው። አንዳንዴ ህይወት ትገርማለች። ልብ ብሎ ላያት ሰው የእርሻ ሰብል ትመስላለች። ገበሬዎቹ ደግሞ እኛ ሰዎቹ ነን። ሁላችንም የየራሳችን እርሻ አለን። እሷም ዓለምናት ናት ታዲያ እዚች ምድር ላይ የምንዘራውን ሁሉ እናጭዳለን። ጎበዙ ገበሬ ብዙ ያጭዳል፣ ሰነፍ ደግሞ ትንሽ። ችግሩ ግን ጎበዙ ገበሬ ነን ብለን መልሰን ለማጨድ የሚከብደንን የዘራን እንደሆነ ነው። ኦሬዲ አሁን ፊልሙ አልቋል። ፊልሙ ካለቀ አሁን ሶስተኛ ዓመት ነው። ስንት ሶስተኛ ዓመታችን ነው ማለት? ኦሬዲ ወደ አራተኛ ዓመታችን እየመ ያ ኮሮና እንደዛ አካባቢ። ለምን ከኮሮና በፊት እኮ ነው ፊልሙ። ከኮሮና በኋላ ነው ነው። በፊት ነው። ከኮሮና በኋላ ነው ያ። ብቻ እንደዛ በጣም ረጅም ጊዜ ሆኖናል። ግን ለምንድነው ያልተመለስኩት እስከዛ ድረስ ሲባል፣ ቅድም ከልጁ ጋር ያወራነው ታሪክ አለ አይደል? ድጋሚ ወደ ዩትዩብ ስመለስ በነበረኝ ኳሊቲ መመለስ አልፈለኩም። ማለት ብዙ ነገሮችን አየኝ ከዛ በኋላ እና ከአሁን በኋላ መምጣት ስፈልግ በጣም ሃይ ኳሊቲ የሆኑ ብቻ ሃይ ኳሊቲ የሆነ የምስል ጥራት፣ ሃይ ኳሊቲ የሆነ ድምፅ፣ በጣም ፕሮፌሽናል በሆነ መልኩ መምጣት ፈለግኩኝ። ያንን የማሟላበትን ሁኔታ አቅምም ምናምን ነገር ሳስብ ቆይ ነገር ቆይ ዛሬ ምናምን ነገር እያልኩኝ ከዛ በመቀጠል ደግሞ የዛን ሰዓት ያንን ስራ በምሰራበት ሰዓት ላይ ብቻዬን ነበርኩኝ ማለት ስቀርጽም ብቻዬን ነው። ምን ስልም ምናምን አይነት ነገር ነበረ። ሶ አሁን ግን አንድ የሆነ ማህበረሰብ አለ እና ተመሳሳይ አላማ፣ ተመሳሳይ ፕላን፣ ተመሳሳይ ቅድ ስላለን የሆነ አንድ ላይ ሆነናል። አሁን በጣም ብዙ ስራዎችን እየሰራ ነው። አሁን እንግዲህ አሁን ያለንበት ሁኔታ ላይ ደርሰናል። አሁን ያለንበት ደረጃ ምንድን ነው? ለሶስተኛ ጊዜ ነው ለሶስተኛ ጊዜ ዩቲብ አሁን ሶስተኛ ጊዜ ቻናል ልንከፍት ነው፣ እንደገና እንዳዲስ ማለት ነው። ያው አሁን እንኳን ድጋሚ እንደገና ዘግተን ጥለ የምንጠፋ አይመስለኝም ምክንያቱም አሁን ከከዚህ በፊቶቹ ከነበሩት ሁለት ቻናሎች በጣም ብዙ ትምህርት አግኝተንበት በምናይም መንገድ መምጣት እንዳለብን ተረርተን፣ የሆነ አቅማችንን፣ ሀይላችንን ያለንን ፖቴንሻል ሁሉ እንዳለ አጠራቅመን የሆነ በደንብ ጸዴ ስራ ይዘን ለመምጣት በጣም ተጣጥረናል እና ይኸውላችሁ፣ ገና ከአሁኑ ጀመረኝ ማውራው ነገር እየጠፋብኝ ነው። እስክ ለማመዶ ድረስ ትታገሱኛ ያላችሁ ብዬ አስባለሁ። ያው ይሄ የመጀመሪያ ቪዲዮችን እየቀረጽን ነው። ገና ቼክ አፕ ላይ ነን ማለት እኔ የማወራበት ነው የመጀመሪያ ቪዲዮ የሆነው እንጂ፣ የተወሰኑ ቪዲዮዎችን ቀርጸን አስቀምጠናል። ሾርት ሙቪዎች አሉ ተቀርጾ የተቀመጡ ምናምን፣ ብቻ የሆነ ሰርተን ያስቀመጥናቸው ስራዎች አሉ። ከዚህ በኋላ የምንሰራቸው በጣም ብዙ ስራዎች አሉ እና እስካሁን ድረስ የቆየነው ቅድም እንዳልኳችሁ፣ በደንብ መሃል ላይ ጋፕ ላለመፍጠር፣ ላለማቆም በደንብ አንድ የተጠራክነን ለመምጣት ብዙ የተሻሉ ስራዎችን መቅረጽ ስለነበረብን ነው የመጀመሪያ ቪዲዮችን ነው ይሄ እና